ሰላም እንዴት ናችሁ? ፋሚሊዎች እንዴት ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ዛሬ ተመልሼ ድጋሜ መጣሁኝ። ምክንያቱም በጣም ተናድጄ ስለነበረ እና እነዚህ አይነት ነገሮች እኛ ጋር እንደማይቀሩ ታውቃላችሁ። ቤተሰብ ጋር ደርሶ ነገሮች በጣም ከብደዋል እና እናቴም አባቴም በጣም ደብሯቸዋል። በነገሩ ማለት ነው እና ጓደኞቼም ሁሉም ሰው በጣም ደብሮታል። በጣም ማለት ነው የተፈጠረው ነገር በጣም ነበር የሚያስጠላው። ነገሮችን ለማስተካከል አልቻልኩም እና ሁሌ በሕይወቴ ጣልቃ እየተገባ ብዙ ነገሮች እየተፈጠሩ ነው እና እማልወዳቸው፣ እማልፈልጋቸው ነገሮች ሁሉ እየተደረጉ ነው እና እስከ መቼ ይህን ነገር ዝም ብዬ ወይም ደግሞ እንደዚሁ እንደሚቀጥል አላውቅም። ይሄ ነገር ለአንድና ለመጨረሻ ጊዜ እንዲቆም ፈልጋለሁ። ከዚህም በኋላ የኔ የፍላጎቴ ነገር ብቻ ነው ማድረግ የምፈልገው፣ ማለት እኔ ማድረግ ያለብኝ ነገር ብቻ ነው ማድረግ የምፈልገው። ምክንያቱ ማንም ሰው ለእኔ ሕይወት ሊያዝ አይገባም ወይም ደግሞ የሚፈልጉት ነገሮች ሁሉ በእኔ ህይወት ብቻ አይደለም ማዘዝ የሚችሉት። ማንም ሰው የራሱን ነገር ማራመድ ይችላል፣ ግን እኔም መልቀቅ አለበት ብዬ ነው ማስበው። ገብቷቸዋል አደለ? እና ትናንትና ልጅቷ መታ ዳኒን ያመጣኝ ስትል የተሰማኝን ስሜት እኔ ነኝ ማቀው። ማለት ቪዲዮ ላይ ምንም ማለት አልፈለግኩም ነበር፣ ምክንያቱም የሆነ ነገር ስንባባል ሰው ተሰበሰበ እና በጣም ደበረኝ። ሰው ሲሰበሰብ ማለት ነው። ምንም ነገር ማለት አልቻልኩም ነበር። አሁን ግን ዳኒ እንዲመጣና ለመጨረሻ ጊዜ ለመጨረሻ ጊዜ ከህይወቴ እንዲወጣልኝ እፈልጋለሁ። እንዳልኳችሁ ነገሩ በጣም ከረረና ቤተሰብ ጋር ደረሰና እኛ እናዋራ ሁላ ስኪሉ ድረስ ማለት ነው። እኔ ደግሞ ቤተሰብ በመሀል ገብቶ ነገሮች ከባድ ደረጃ እንዲደርሱ አልፈለግኩም ነበር፣ ግን ደግሞ ከባድ ደረጃ ላይ ነው አሁን ያለው። ስለዚህ ትልልቅ ሰው ከሚገባበት ጓደኞች አሉ አጋጣሚ ደግሞ እህቴም ለዚህ ጉዳይ ነው የመጣችው። ያው ታናሽ ናት ግን ደግሞ ያን ያህል እርቀት የለንም። እና ደግሞ እናቴም በጣም ስለጨነቃት ለዛ ነው እህቴም የመጣችሁ ማለት ነው። ስለዚህ ዳንኤል አንዴና ለመጨረሻ ጊዜ ከህይወቴ እንድትወጣልኝ እንፈልጋለሁ። አይ ነው ሁልጊዜ የምለቃቸውን ነገሮች እንደምታይ ሁሌም እንደምትከታተለኝ ያውቃለው። እና ነገሩ በጣም ስር እየሰደደ እንደሆነ ማወቅ አለበት ቤተሰብ ጋር እንደደረሰ ነገሩ ማወቅ አለበት። ምክንያቱም ሁልጊዜ ቪዲዮዎች ስንሰራ ጓደኞች፣ ዘመድ አዝማድ ምናምን ያየዋል። ይህም ቪዲዮ የታወቀ ነገር ነው ሰው እነሱ ላይም እንደሚፈጥር አስበነው አይደለም ምንሰራ። ብዙ ጊዜ ማሰብ ግን አለብን። ስለዚህ በቃ ከዚህም በኋላ ቤተሰብ ጋር ያለው ነገር እያስጠላኝ ነው፣ ጓደኞችም ሰው የሚሰጠኝ ነገር እየደበረኝ ነው ምናምን እና ለአንዴና ለመጨረሻ ጊዜ መቆም አለበት መቆም አለበት። ይህን ነው እኛ የምናስበው፣ እኔም የማስበው፣ ጓደኞቼ፣ ሁሉም ሰው የሚያስበው ያንን ነው እና ለማንኛውም አሁን እሱን እየጠበኩት ነው ያለሁት ያ ቃል ሁሉንም ነገር ያ ቃል አውቆ ነው እንዳላወቀ የሚሆነው። ነግሬዋለሁ፣ ልጅቷንም ቪዲዮ እንዳየው የልጅቷን ቪዲዮ እንዲያየው ብዬ ነው ፖስት ካደረግኩት በኋላ ነው የተደዋወል ነው ማለት ነው ከእሱ ጋር ብሎክ አድርጌው ነበረ፣ ግን በቃ ደወልኩለት በቃ ደወልኩለት እና አወራሁት ይህን ነገር ግን ለአንድና ለመጨረሻ ጊዜ መዝጋት እንዳለብን ነግሬዋለሁ። እስኪ ወደ መጨረሻ ማለት ይሄ የዚህ ቪዲዮ ማብቂያው ነው ብዬ አስባለሁ። ከዚህም በኋላ ምንም አይነት ነገሮችም አክሰብቶ ማድረግ አልችልም። በዚህ ጉዳይ ላይ በጣም ማለት የመጨረሻ ደረጃ ደርሻለሁ። እኔ በሽታ ላይ መውደቅ የለብኝም። በቃ ማለት እየሰለቸኝ ነው በጣም። ሁሉም ነገር ይሰለቻል፣ ሁሉም ነገር ያማል፣ ይደክማል። ሁሉም ነገር እና እንዲመጣ ፈልጋለሁ። ዛሬ መጥቶ የመጨረሻ የመጨረሻ የመጨረሻ ንግግር ማድረግ ፈልጋለሁ። ከዚህም በኋላ በንግግር ካልገባው እርምጃ ሁላ እንወስዳለን። ማለቴ አጠገቤ እንደ ደርስ እራሱ ማስደረግ እችላለሁ። ግን ደግሞ ፈርዘር ነገሮችን ላለመሄድ ነው። ይህን ሁሉ ነገር እስከዛሬ ድረስ የታገዝኩት ይህን ወይ ሲምጠና ሰዎች ሚጠብቀውና የሚለውን ነገር እንሰማለን፣ የሚለውን ነገር እንሰማለን ሳይሆን የመጨረሻ ጊዜ ይሆናል ማለት ነው። ከዚህም በኋላ ማንም ሰው መጥቶ በዳኒ ጉዳይ ላይ ማንም ሰው እንዳያወራኝ፣ ሲቀጥል ደግሞ ማንም ሰው ካሜራ ይዞ እንዳይወጣ በእኔና በዳኒ ጉዳይ ማለት ነው። ማንም ሰው በጣም ብዙ ጓደኞቻችን አላችሁ ዩቲዩበር ጓደኞቻችንም፣ ወይም ደግሞ ኖርማል ጓደኞቻችንም ትኖራላችሁ። ብዙ ነገር ታወሩናላችሁ ምናምን፣ ግን ደግሞ ይሄ ነገር ለአንዴና ለመጨረሻ ጊዜ ማብቃት አለበት። ምክንያቱም ሁልጊዜ ማባበር፣ ሁልጊዜ የሆነ ነገር መፍጠር ምናምን በጣም የሚሰለቸው በጣም ነው የሚደክመው። እኔ በጣም የደከመኝ በጣም ማለት ነው። እና ማንም ሰው ካሜራ ይዞ እንዳይመጣብኝ ማንም ሰው ነግሬያቸዋልሁ ሁላችሁም። ማንም ሰው ካሜራ ይዞ እንዳይመጣ፣ ማንም ሰው ስለዚህ ጉዳይ እንዳያወራኝ፣ እንዲያወራኝ አልፈልግም ከዚህ በኋላ ምክንያቱም ብዙ ነገሮችን ነው የቻልኩት፣ ብዙ ነገሮችን ነው የሄድኩት። ስለዚህ በቃ ይበቃኛል። እስከዛሬ ድረስ የተፈጠሩ ነገሮች በሙሉ ይበቃኛል። ሲቀጥል ደግሞ እኔም አይሆን ስም ይሰጠኛል

ሁሉ ነገር እያደረግኩ የሚ ያሉት አንቺ ስለምትወደኝ አይደለም። መቼ ነው ግን ይሄ ነገር የሚገባህ? አንተን እንዴ ስለምጠራሽ ነው እኔ ተጋብተ ነው ይሁን አሁን እኔ ስለአንተ ማስረዳት አልፈልግም ነገሮች በጣም ስር እየሰደዱ ነው ሲቀጥል ደግሞ ቤተሰብ ህይወት እየበጠበጠ ነው እንደዚህ አይነት ነገር ብዙ ማል አልፈልግም በቃ ከዚህም በኋላ ለአንዴ ለአንዴና ለመጨረሻ ጊዜ ከህይወቴ ውጣልኝ ማንም ሰው ካሜራ ይዞ መጥቶ እኔን ይቅርታ ለመጠየቅ ወይም ደግሞ ከአንተ ጋር ለማስታረቅ እንዳይሞክር ማንም ሰው ነገር ያለው ይሄ የመጨረሻ ማስጠንቀቂያ ነው ከዚህም በኋላ ካሜራ ይዘ መምጣት አይደለ እንደዚህ እንዳታገኘኝ እንዳታገኘኝ ጭራሽ ዳኒ እንዳታገኘኝ እንዳታየኝ። ለመጨረሻ ጊዜ ለአንተም ለወዳጆችንና ለወዳጆችንም ቪዲዮ ነው የምሰራው። ከዚህም በኋላ ነግረኸኛል ነግረሃል አይደለ ከዚህም በኋላ ተሳስተህ ተሳስተህ እኔ ያለበት ቦታ እንዳትገኝ። እኔ የራሴን ህይወት ምኖርበት በጣም እየበጠበጥከኝ ነው። በጣም የራሽ ሆን ህይወት የለሽም ሰማሽን? የራሴ የምት ህይወት የለሽ ነገር፣ ያለን ነገር በሙሉ የጋራ ነው።

የፈለኩትን ማድረግ እችላለሁ። የፈለግከውን ማድረግ እንደማትችል አሳይሃለሁ። ትሰሚያለሽ? ከዚህ በኋላ ማለት ነው፣ አይደለም ከበጽናት ጋር አይደለም ከሌላ ሰው ጋር ከማንም ጋር አትቶኛል፣ ጭራሽ እንደ? ስሚ፣ ምን አደረገል ልንገር። እያንዳንዱ እስካሁን ያደረግኳቸው የነበሩት ነገሮች በሙሉ ለአንቺ ስ ለምን ደግሞ አፈልግ ከማንም ጋር መሆን ከእኔ ጋር መሆን እኔ ደግሞ ማድረግ የምችለውን ትግረስ

ሰላም ዳኒ እንደት ነሽ? እግዚአብሔር ይመስገን። ቆይ አይደለም፣ እንደዚህ መታወሉ እንደ አይመ- ቆይ ቆይ ቆይ ቆይ እኔ እሱን ላዋራው። ምንድን ነው የምታዋሪው? ምን ማለት ነው? እንደ ምን ማለት ነው? የምትሰሩት ነገር አግባብ ነው? ዳኒ ቤተሰብ ያለው እኮ ቪዲዮውን ነው። አንተ እሷን አትፈልጋትም፣ ቤት ሳንቺ እሱን አትፈልግም። ምን ሆናችሁ ነው? ደጋግሜ እነግርሻለሁ፣ መቅዲ እኮ ቢሆንም እንደዚያ አይደረግም። ነገር እያደረጋችሁ ያላችሁት ከአውራችሁ፣ እንደትልቅ ሰው አውሩ። ምንድን ነው ዳኒ፣ እሷን የማትፈልግ ከሆነ እኮ ሊቀር ይችላል። አይደለም፣ አትተዋትም። ትፈልገኛለች። አልፈልግም እሷ ትመልስልኝ ዳኔል፣ እዚህ መልስ አትስጠ። ምን ማለት ነው? ይኸውልሽ መቅዲ፣ ኧረ እንደዚህ የሚባል ነገር የለም። ዳኒ ምን ነክ ነው? ስሚ መቅዲ፣ እኔ አሁን ያልሆነ ባህሪዎች፣ ያልተገባ ነገሮች እንዳደግ አትገፋፊ። ያልተገባ ነገሮችእኖ እንደዚህ አትመላለሳት ዳኒ። ፍላጎቷ ካልሆነ መብቷ እኮ አይደለም? ነው እሷ ታውራኝ። ለምን? ምን ማለት ነው ቤተሰብ እያየሁ እኮ ነው። ቪዲያችሁን በጣም መስጠላ ነገር እኮ ነው እያረጋችሁ ያላችሁ። ነገ ህይወት የሚባል ነገር የላችሁም እንዴ እናንተ? መግዲ ህፃን ልጅ አይደለችም እሷ፣ እሷም ህፃን ልጅ አይደለችም። ቤተሰብ በጣም ይደብረዋል ብዬ ከዚህ በፊት ነግሬሻለሁ እንዴ። እናት ምን ይሰማታል? እናቴ ምን ይሰማታል እንዴ? ይሄ ነገር አታስብም እንዴ አንተ? እነሱም አንድ ላይ ነው የሚፈልጉት። አይፈልጉም፣ ልክ ዳኒ የምታረገው ነገር በጣም መስጠላ ስለሆነ አይፈልጉም አሁን ላይ የበፊት ማንነትህን ነው ሰው የሚፈልገው፣ ቤተሰብ የሚፈልገው፣ እሷ የምትፈልገው፣ አይደል በጣም የሚያስጠላ ነገር። ምን አደረግኩ? ምን ማለት ነው? እናረኩ ማለት ነው። በሚያስጠላ ነገር ቪዲዮ እየሰራህ ምናምን ስለማይጠቅማት ነው። ፍላጎቷ ከሆነ መብቷ ነው። በግዳር ለምሳሌ አንተ ማድረግ የምችለው ፍላጎቷ ነው፣ ከኔ ጋር መሆን ስለሆነ ነው

ገባሽ? ስለምወድሽ ትላንትና የበጸሎትን ማንን ላሳይሽ የፈለኩት ምንም ስለሆንሽ አይደለ፣ ስለምወድሽ። ዛሬ በታናናሾች የምትሰደቡ ላንቺ ላንቺ ስለ ገባሻል። ሁሉም ነገር አንድ ቀን ይገባሻል። ገባሽ ነገር ሁሉም ነገር ላንቺ ይገባሻል። ዛሬ የበላይሽ ወስዶሽ መስሎሽ ይሆናል። እሺ፣ አንድ ቀን ያኔ ማን እንደሆነ ይገባሻል። እንደዚህ ነው የሚቀጥለው። እናንተ ምንድን ነው ማለት መለስ እስከ መቼ ነው እንደዚህ የምትሆኑት? ሁሉ ነገር ማስተካከል የምትችለው እራሷ ናት። እንደዚህም እንዲሆን ያደረገችው ራሷ ናት። የተሰጠው አይደለ ስሜት ካለ አንቺ ጋር እሱ ጋር ስሜት ካለ ምንድን ነው ይህና እንደዚህ መሆን ለቤተሰባት አታስብ ማንቺ እሱ ባያስብ ሴልጃለች ብጣቶኝም ቢያንስ ትንሽ እና ወስናጣ ህይወት ምናምን የሚባል ነገር የለም እናንተ ጋር እንዴት ማድረግ እንዳለብሽ እንግዲህ የምታውቀው አንቺ ነሽ። እኔ ታናግሽኝ ከዚህ በላይ መናገር ያለብኝ አይመስለኝ። አሁን በዚህ ደግሞ ምን የምታመጪው ነገር የለም። ሌላ ልመጋባት፣ ሌላ ነገር መፍጠር ምናምን ውካታ ምና ይሁ አስፈላጊ አደለም። የምትወጅ ከሆነ ደግሞ አብረሽ ሁኝ። የእሱን እንግዲህ አያፈቅርሽ ማለት አልችልም። ዳ እህቴ ስለሆንሽ ነው፣ ከጎንሽ መቆም ስላለ ከጎንሽ የቆምኩት። ይህን ያህል አታርጉ። እሱንም ቢሆን ስሜት የለሽ ቅድም እንዳልኩ አልፈልገውም እና ስሜት የለኝም፣ አልወደውም በ አትወዱ አልፈልገውም። ለምን ያሉ ጊዜ አብረሹ ሆን ለምን አለው? ምንድን ምንድነው አላማሽ ምንድነው ፍላጎትሽ? ስለሱ ብዙ አታውቂው ነገር አለ። ካሜራ ላይ ብቻ ያለውን ነገር ነው እናንተ የምታዩት። ከሱ በስተጀርባ ደግሞ በጣም ብዙ ነገር ይናሷሳልፋ እኮ ምንድነው እሱ ነገርኩ መናገር እኮ ነው በግልጽ። ከዚያም በኋላ ጎንሽ ደርስኮ ማድረግ እንችላለን ግን እንደዚህ እየመጣ ፍላጎትን እያሳየሽ እንደዚህ እየሆናችሁ ማለት ምን ማለት ነው? ማለት አለመፈለጊ በቃ አይደለም፣ መንግስት አይደለም። ምክንያቱም እሺ ይገባል። ለምን ከጎን መጀመሪያ እንደዚህ እስከሚያፈቅርሽ ድረስ እንደዚህ እስከሚወድሽ ድረስ አሁን የሆነ ሳይ ተነስተሽ አልፈልግም ምን ማለት ነው? ለሱም እኮ ስሜት የሚባል ነገር አለ። ፍቅር እኮ ነው የጀመራችሁት አይደል እንዴ? እስማ ቢሆንም በቃ እኔ በጣም የሰለቸኝ እውነት፣ በጣም ነው የሰለቸኝ። መጀመሪያ የነበረን ነገር ነበረ፣ በቃ ማለት ወደ ፍቅር የሚያመራ መስሎን ነበረ፣ አላመራም ጓደኝነት ይሻለናል ብዬ ሲሄድ እሱ ደግሞ ጭራሽ ሴት ይዞ መጥቶ እኔን ለማስቀናትና እኔ ጋር ያለውን ስሜት ለመፈተን ፈለግ በጣም ነበረ። እናንተ እኮ ሲጀመር ሁሉን ነገር ለምንድነው ይፋ እናንተ አሁን ስልሽ ያልነበረ ነገር ነው። በቃ ችግራችሁን አውርታችሁ የምትፈቱ ሰዎች ናቸው አይደለ? የሆነ ነገር በተፈጠረ ቁጥር አንቺም እሱን ለማስቀናት፣ እሱም አንቺን ለማስቀናት የምትሄዱት መንገድ እኮ ነው። በዚህ ልክ ነገሮችን ከባድ የሚያደርገው በቃ ስሜት ካለሽ አለሽ ነው፣ ስሜት ካለው አለው ነው። ማንም መቶ ስላስቀና ስለተቀናናቸው አይደለም እኮ አዲስ ነገር የሚፈጠረው አይደለ? ቀጥሎ የማትቀኝ ከሆነ ምን አገባሽን። በቃ የማትቀኝ ከሆነ ምን፣ እንደዛ ይሁን ያሱንሽው፣ ካልፈለግሽው ከማንም ጋር ይሁን ምን አገባሽ። እሱ ለማስቀናት እኔም መሞከሩ እኮ ነው የደበረኝ እንጂ፣ ምን ማለት ነው ይሄ? ደግሞ ምን ማለት ነው? እሱ እኮ ህይወት የሚባል ነገር ይፈልጋል እኮ። እየመጣሽ እሺ፣ እየመጣሽ እሺ፣ እሱ ህይወት ላይ እንዴት እሱም አንቺ ላይ እንዴት እንደዚህ ነው ነገር ይፈጠራል? ጀመራሽ ጋውሪ መጀመሪያ እንዴ? ይሄኛ እስከሚፈጠር እንደዚህ ውካታ ምናምን አስፈልግኩ አይደል? ምን ማሰብ ይበልጥ? ከባድ ነው። እኔ በቃኝ፣ አልፈልግም በቃ። አለ መፈልግኩ በቂ ነው። አልፈልግም፣ አልፈልግም፣ አልፈልግም እንደዚህ መንገድ ነው ማትፈላለኩት? እኔ ልትጨራረሱ ደርሳችሁ? እኔና ሰባን ኖርስ ወይስ ምን ልትልኮ ነው ነበር? እንደዛ ተቀራርባችሁ ልትያዙ ደርሳችሁ? ምንድን ነው አላማሽ፣ ምንድነው ፍላጎትሽ? አለ መፈልግ ይበቃ፣ አይደለም እንዴ? ቆይ እንደ ተረፈ አለ ለዚህ አይነት ነው የለበትም። ፅጌ አትፈልጊም አይደለ? እሱን ካልፈለጋ ካልፈለሽ ቁጭ ብለሽ ማውራት ነው። ትልልቅ ሰዎች ናቸው፣ ቁጭ ብለን ለማውራት ነው የሞከርኩት። የተፈጠረው ቁጥር መተናነቅ ላይ መድረሳችሁ ልክ አይደለም። በጣም ትልልቅ ሰዎች እኮ ናችሁ እናንተ እንዴ? ምንድን ነው በዚህ ልክ ፋሚሊ እስኪ ሰማ ድረስ ምናምን አስፈላጊ ነው ምንድን ነው እንዴ? ሲጀመር ከሆነ ሰዓት በኋላ እንደዚህ አይነት ባህሪ ማውጣታችሁ ገርሞኛል። <externals in the past> <quip> <rest> <in> እኔ እና እሱ የሚሻለን ጓደኝነት ብቻ ነው፣ በቃ ጓደኝነት። የሚሻላችሁ ከሆነ እኮ ያላችሁን ነገር መሀላችሁ ሰላም መፍጠር ነው። እንደዛ ይባል ማርቲ። እንደሆነ ነገር ጓደኝነት ታደርጉ የምትችሉ። ፍቅረኛ አልነበረ መቼ ነው? ፍቅረኛ አልነበረም። አይሆንም። እሺ አይሆንም። ግን ለምን እንደዚህ ፈጠ? እሱ ላይ ለማስቀናት ሲሞክር ከዛ እየሆኑ ነገሮች ሲፈጠሩ ሲሞክራት ነው ቀንቼ። በል አሁን እሱ የለም እኮ አለ እመኝ ቢያንስ ነገር አንቺ እንዴ እንደዛ ብላችሁ ምታስቡት እኔ እሺ፣ ምን ነገር እኔ እሱ እሱ እኔ ስሜት ከሌለ እሱ እኔ ለማስቀናት ሞክሮ ምን ማለት ነው? ካልቀናሽ እኮ ምንም ነገር ቢያደርግ ቆይ እኮ ምንም

እሱ ከሴት ጋር ሆነ መናደድ፣ እሱ ከሆነ ሰው ጋር ቪዲዮ ሰራ መናደድ፣ የሆነ ነገር ተፈጠረ ለምን ትናደጃለሽ? ላይፍ ሲመጣ ምን ማለት ነው? እንደዚህ አለም ነው የሚያውቀው፣ ቤተሰብ ያውቃል። ቃል አን አንቺ ጋር ከሌላ ወንድ ጋር ቤተሰብና ህዝቡ ነው ህይወት አይ ነው እንደዛ ለማለት ሳይሆን እንዴት ነው ማለት? ይሄ እንዴት ነው ሰው ፊት ስቀርብ ያለው ነገር ከሌላው እንድገመም፣ ረዥም እድሜሽን፣ ረዥም ጊዜሽን ከእኔ ጋር ቆይታሽ፣ ሌላው ወንድ እንትን የምትይው እንደ እኔ እኮ ሌላ ህይወት አለኝ። በዚህ ፍጥናችሁ በቃ እንደዚህ ዓይነት ነገር ካለ አትናደጅሽ። ለምን ትናደጃለሽ? ደግሞ ስሜትሽን ቀጣለሽ መናገር አለላችሁ። ከዚህም በኋላ እኔ እወስኛለሁ። ከዚህም በኋላ ደህና አይደረስብኝ። እሱም የራሱን ህይወት ይኑር፣ እኔም የራሴን ህይወት እኖራለሁ። ከዚህም በኋላ በቃ ሲጀመር በአቶ እጁ ባታፈቅሮ እቤትሽ ድረስ መቶ እንደዚህ ሲናገር ቁበሽ አታናግሩም ነበር። በአቶ እጁ ባታፈቅሮ ማለት ነው። ትንሽ ለእሱ ክብር ደስ ቁበሽ መታወሩ ይሄ ነገር ምን አለብሽ? ምንድን ነው የምታወሩት? ስሜትሽን ነው የምታውቀው አንቺ ነሽ። ከዚህ በላይ መጫን አልፈልግም። እሱንም በእንደዚህ አይነት አግባብ አልተና እሱ እኮ ስሜቱ ነው። መቶ ይነገርሻል አይደል? አብራችሁ ነበራችሁ። አዲስ ፍቅር እንጀምር ነገር ተፈጥሯል። ምን መልስ ነው እያለሻለሽ ያለሽ? እሱ በዚህ አክል ደግሞ ግትረቱ፣ ይሄ ህይወት ነው። እሺ እስካሁን ያላችሁት ነገር ሰምቻለሁ፣ የተፈጠረውንም ነገር አውቃለሁ። ስለዚህ በጣም ብዙ ሰዎች ቤተሰቦቼ፣ ብዙ ሁላችሁ ልትረብሻችሁ አውቃለሁኝ። ስለዚህ ከኔና ዳኒ ምንም አይነት ነገር የለንም፣ ሊኖረንም አይችልም። ከዚህም በኋላ አጠገቤ እንዳይደርስ ሌላ እንዳትመጪ ለማታናገር ይለም ሲጀምር አልዶም አላፈቅርም። ከሰው ምንነገር የለ የምትለ አውቃለሁ እኔ ግን አገባኝ። ስንት ብዙ ጊዜ አውሩ አልፈልግህም፣ አልፈልግሽም ምናምን፣ ከዛ ደግሞ መልሰው ደግሞ ነገር መፍጠር ምናምን። ይህ ያስፈላጊረሱ ላይ አብረን ብዙ ጊዜ ተፈጥሯል። ከዛ በኋላ ሰው መሀላቸው ጥሩ ነገር ለመፍጠር ሲሞክር ምናምን አንታረግ በዚህ ገብቶ ምናምን ይሉና ከዛ ደግሞ በስንተኛው ጊዜ ደግሞ የሆነ ነገር ይፈጥራል ጀመ በኋላ ማለት ነው። ሰው ራሱ ዝም መስላችሁ በራሳቸው ጊዜ ይጠበቃሉ። ሲጀምር ለሱ ስሜት ባ ሁን ራሱ እንደዚህ አትሄድም ነበር። እኛን ራሱ ትዝ እኛ ለሷ ስንት ነገር እያደረግን ብቻ መብታቸው ነው። እና በሆነ አጋጣሚ ታርቆ አብረው እንደሚሆን እርግጠኛ ነን።